በዛሬው ዝግጅታችን በኃጢአት የተኖረን ህይወት በንስሐ ሲመለስ፣ በከባድ ወንጀሎች ያለፈን ማንነት ወደ ቅድስና ሲለወጥ፣ ብዙ ነፍሳትን ለመግደል የተነሱ እጆች አንገትን ወደ መስጠት የሚደርስ ሰማዕትነት ሲቀየሩ የምናይበት የታላቁ ገዳማዊ ሰማዕት አባ ሙሴ ፀሊም ታሪክ ውስጥ እነሆ። በቤተ ክርስቲያናችን በሊቀ ነቢያት ሙሴ ስም የሚጠሩ ብዙ ቅዱሳን ይገኛሉ። እነዚህም አንዱ አባ ሙሴ ፀሊም ወይም ጥቁሩ ሙሴ ሲሆን በቆዳው ቀለም ምክንያት ጥቁር በሚል ቅጽል ስም ይጠራል። ይህ ቅዱስ ለሰማዕትነት ክብር ከመብቃቱ በፊት በቆዳው ብቻ ሳይሆን በግብሩም ጭምር ጥቁር ማለትም ኃጢአትን የሚሰራ ነበር። ያለመጠን ይበላና ይጠጣ፣ ይቀማና ያመነዝር እንዲሁም ሰዎችን ይገድል ነበር። ግብፃውያን ስማቸውን ጠርተው ከማይጠግቧቸው ቅዱሳን መካከልም አንዱ ይሄው ኢትዮጵያዊው አባ ሙሴ ፀሊም ነው። ቅዱሱ ሰው በትውልዱ ኢትዮጵያዊ ሲሆን ያደገውም እዚሁ ሀገራችን ውስጥ እንደሆነ ይታመናል። ገና በወጣትነቱ ሀገር የሚያሸብር ሽፍታ ነበር። ሙሴ ፀሊም ወደ ግብፅ የሄደበት ምክንያት በግልጽ ባይታወቅም ፀሐይን ከሚያመልኩ ሰዎች ጋር ይኖር ስለነበር ምናልባት እነርሱ ወስደውት ሊሆን ይችላል። ቅዱስ ሙሴ በምድረ ግብፅ በኃይለኝነቱ ምክንያት የሚደፍረው አልነበረም። ፀሐይን ያመልካል፣ እንደፈለገ ቀምቶ ይበላል፣ ያሻውንም ሰው ይደበድብ ነበር። በዚህ አይነት ልማድ እየኖረ ሳለ የሰውን ጠፍቶ መቅረት የማይወደው አምላከ ቅዱሳን እግዚአብሔር ወደ ቤቱ ሊመልሰው በወደደ ጊዜ የፀሐይን ፍጡርነትና ግዑዝነት ስለገለጸለት ብዙ ጊዜ ወደ ፀሐይ በማንጋጠት ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ፣ ደግሞም በልቡ የማላውቀ ሆይ ራስህን አሳውቀኝ ይል ነበር። አባ ሙሴ ጸሊም በዚህ አይነት ልማድ ሲኖር የገዳመ አስቄት መነኮሳት እግዚአብሔርን ያውቁታል፣ ያዩታል፣ እንዲሁም ያነጋግሩታል እየተባለ ሲነገር ሰማ። እግዚአብሔርም ስሙን እንዲቀድስ መንግስቱንም እንዲወርስ ወዷልና ወደ ገዳሙ ይሄድ ዘንድ አነሳሳው። እርሱም ሰይፉን እንደታጠቀ ወደ ገዳሙ ሄደ። በዚያም ሲደርስ መነኮሳቱ ፈርተው ሲሸሹ፣ ታላቁ አባ ኤስድሮስ ግን ተቀበለውና አሳረፉ። ምን ፈልገ ነው ልጄም? አለው። አባ ሙሴ ጸሊምም እውነተኛውን አምላክ ፊት ለፊት ማየት እፈልጋለሁ አለ። አባ ኤስድሮስም የማዘን ሁሉ ካደረግክ ታየዋለህ ብለው ወደ መነኮሳቱ አለቃ ወደ ቅዱስ መቃርስ ዘንድ ወሰዱት። ቅዱስ መቃርስም ክርስትናን አስተምረው አጠመቁትና ለአባ ይስድሮስ መለሱላቸው። ከዚህ በኋላ ነበር የአባ ሙሴ ጸሊም ህይወት ፍጹም የተለወጠ ይጋደልም ጀምር። በጠባቧ በር ይገባ ዘንድ ወዷልና በሽፍትነት ዘመኑ የደነደነ ሰውነቱ በገድል አረገፍ ከቁመቱ በቀር ከአካሉ ምንም አልተረፈለት። ወገቡን በአጭር ታጥቆ መነኮሳቱንም ያገለግል ጀምር። አጋንንት ግን በቀድሞ ህይወቱ በህልም አንዳንዴም በአካል እየመጡ ይፈትኑት ነበር። በዚህ መንገድ ወደ ገዳሙ የገባው አባ ሙሴ ፀሊም ከአመታት በኋላ በልዩ ልዩ አይነት ፈተና ተፈትነው አመነኮሱት። ከመነኮሰ በኋላ አባ ሙሴ ፀሊም ተባለ። አባ ሙሴ ፀሊም ብዙ ገድልን ከሚጋደሉ ቅዱሳን አብልጠው መጋደልን በጀመሩ ጊዜ ሰይጣን ለማሰናከልና ከገዳሙ ለማስወጣት በማሰብ ቀድሞ ያሰራቸው በነበረው ግብረ ኃጢያት ሊዋጋቸው ጀመር። አባ ኤስድሮስም ይህንን እያዩ አባ ሙሴ ፀሊምን እያጽናኑና እየመከሩ በተጋድሏቸው ይበልጥ እንዲጸኑ ያተጓቸው ነበር። አባ ሙሴ ጸሊም የገዳሙ የውሃ መቅጃ ስፍራው በሩቅ ነበርና አረጋውያን መነኮሳት በመንገድ እንዳይደክሙ ዘወትር ውሃ እየቀዱ በሚተኙበት ጊዜ በየበዓታቸው ደጃፍ በማስቀመጥ አገለግሏቸውና ድካማቸውንም ይቀንሱላቸው ነበር። እንዲህ እያደረጉ በመጋደል እና በማገልገል ለብዙ ዓመታት ሲኖሩ ሰይጣን በስራቸው ቀናና እግራቸውን በከባድ ደዌ መታቸው። ለብዙ ቀናትም የአልጋ ቁረኛ ሆኖ ነው። እርሳቸውን በደዌ የሚፈታተናቸው እንተጠላት ሰይጣን መሆኑን ተረድተው ሰውነታቸው ደርቆ በእሳት የተቃጠለ እንጨት እስኪመስል ድረስ ተጋድሏቸውን አበዙ። ከዚህም በኋላ እግዚአብሔር ትዕግስታቸውን አይቶ በደዌያቸው ፈወሳቸው። የሰይጣንንም ውጊያ አርቆ ጸጋውን አሳደረባቸው። የሰውን መዳን የማይፈልግ ጥንተ ጠላታችን ዲያብሎስም አባ ሙሴ ፀሊም በበዓታቸው ጸንተው እየተጋደሉ እያለ እጅግ በጣም ብዙ ፈተናዎችን አጸናባቸው። በዚህም ምክንያት ፈተናውን ተቋቁሞ በበዓቱ መቀመጥ ስላልቻሉ ወደ ገዳሙ አበምኔት ወደ አባ እስድሮስ ዘንድ ሄደው በበዓቴ መቀመጥ አልቻልኩም አሉት። አባ እስድሮስም ወደ በዓታቸው ተመልሰው በዚያ እንዲጸኑ መከሯቸው አባ ሙሴ ግን ፈጽሞ አልችልም አሉ። እዚህ ጊዜ አባይስ ድሮስ አባ ሙሴን ይዘው ከገዳሙ ቅጥር ውጭ አውጥተው ከዚያም ወደ ምዕራብ አዙረው ተመልከት አሉት። በዚያ አቅጣጫ የአጋንንት መጋ ለወረራ ሲዘጋጁ ሲዘጋጁና ሲንጫጩ አሳዩአቸው። ቀጥሎ ደግሞ ወደ ምስራቅ እንዲመለከቱ አደረጉና እልፍ አእላፍ መላእክት ብርሃን ተጎናጽፈው አሳዩአቸው። ከዚያም እነዚህ የብርሃን መላእክት ቅዱሳንን ለመጠበቅ እግዚአብሔር የሚላኩ ናቸው። እነዚህ እርኩሳን አጋንንት ደግሞ ቅዱሳንን ለመፈተን የሚዘምቱ ናቸው አሏቸው። የብርሃን መላእክት ኃይል ከአጋንንት ኃይል ይበልጣሉና ጸንተ ተጋደል ሲሉ መከሯቸው አባ ሙሴ ፀሊምን ከዚህ በኋላ ወደ በዓታቸው ተመለሱ። በአንድ ወቅት አባ ሙሴ ፀሊም ወደሚኖሩበት ገዳም የተሰበሰቡ አምስት መቶ የሚሆኑ ወንድሞች መነኮሳትን በአበምኔትነት እያስተዳደሩ እያሉ ቅዱስ ጳውሎስ በመልካም ለሚያገለግሉት ከፍተኛውን ሹመት ይስጧቸው፣ ኢየሱስ ክርስቶስን በማመን ብዙ ባለሟልነት አለና በማለት እንዳስተማረው በማኅበረ መነኮሳቱ ለቅስና ማዕረግ ተመረጡ። ሊሾሟቸው ወደ ቤተ መቅደስ ባቀረቧቸው ጊዜ ግን ሊቀጳጳሳቱ የቅስናን ማዕረግ ሊሰጧቸው አልፈቀዱም ነበርና፣ አረጋውያኑ ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት አሏቸው። አባ ሙሴ መልክ የከፋ ጠቋራ ሆይ መልካም አደረጉብህ እያሉ ራሳቸውን እየገጸዙ ከቤተ መቅደስ ወጡ። በሌላ ቀን ግን ጽናታቸውንና ትዕግስታቸውን የተመለከቱት ሊቀጳጳሳቱ አባ ሙሴ ጸሊምን አስጠርተው በአንብሮተ ዕድ በቅስና ማዕረግ ሾሟቸውና ሙሴ ሆይ እነሆ በውስጥም በውጭም ሁለመና ነጭ ሆነ በሚል የደስታ ቃል ተናገሯቸው። ከዚህ በኋላ በተቀበሉት ማዕረግ እግዚአብሔር መነኮሳቱንና ገዳሙን ሲያገለግሉ ኖሯል። የአባ ሙሴ ጸሊምን ታሪክ የሰማው የአካባቢው ገዢ ዝናቸውን ሰምቶ ያያቸው ዘንድ ወደ ገዳማ አስቄት መጣ። ይህን የሰሙት አባ ሙሴ ጸሊም ሸሽተው ወደ ጫካ ገቡ። በመንገድ ላይ የገዢው መልእክተኞች አገኟቸውና፣ እባክህ አባ ሙሴ ጸሊም የት እንዳለ በአቱን አሳየን አሏቸው ከእርሱ ምን ትሻላችሁ እርሱ እኮ ቂላቂል ደካማ ነው አሏቸው ወደ ቤተ ክርስቲያኑ መጣና የሆነውን ሁሉ ለአገልጋዮቹ ነገራቸው ብዙ ሰዎች ስለ አባ ሙሴ ሲያወሩ ሰምቼ ለማግኘት መጥቼ ነበር በመንገድ ላይ ያገኘነው አንድ አረጋዊ ሰው ግን የአባ ሙሴ በአት የት እንደሆነ ስንጠይቀው ከእርሱ ምን ትሻላችሁ እርሱ እኮ ቂላቂልና ደካማ ነው አለን ብሎ ነገራቸው አገልጋዮችም በጣም ተናደዱና ምን አይነት አረጋዊ ሰው ነው ስለ ቅዱሱ ይህን የሚናገር ብለው ጠየቁት። ገዢውም ትልቅ ጠቆር ያለ አሮጌ ልብስ የለበሰ ነው አላቸው። አገልጋዮቹም ተገርመው ይህማ ራሱ አባ ሙሴ ነው ይህን ያለ ሊያገኝ ስላልፈለገ ነው አሉ። የአካባቢው ገዢም ከአባ ሙሴ ሁኔታ ከንቱ ውዳሴን ስለመሸሽ ትልቅ ትምህርት ተምሮ ተመለሰ። አባ ሙሴ በአት ሰርቶ ወደ ጴጥራ ሲሄድ በአካባቢው ውሃ ስላልነበር ተጨንቆ ነበር። አንድ ድምፅ ሂድ፣ ስለምንም ነገር አትጨነቃል። ስለዚህም በዚያ መኖር ጀምር። አንድ ቀን በጴጥራ ያለ አበው ሊጎበኙት መጡ። የነበረችው ውሃ ጥቂት ነበረችና በእርሷ ምግባቸውን አበሰለ። የሚያጠጣቸውን ግን አላገኝም ስለዚህ፣ ወደ ውጭ እየወጣ ውሃ ይሰጠው ዘንድ እግዚአብሔርን ይለምን ነበር። በመጨረሻ ዝናብ ዘነበና የውሃ ማጠራቀሚያዎችን ሁሉ ሞላቸው። በዚህ ሁኔታ የተገረሙት እነዚህ አባቶች ትወጣና ትገባ የነበረው ስለምን እንደሆነ እባክህ ንገረን አሉት። እናንተ በእንግድነት ስትመጡ ውሃ አልነበረኝም። ስለዚህ የአንተን አገልጋዮች ወደ እኔ ልከሃቸዋል ነገር ግን ውሃ የለኝም። ስለዚህ እባክህ ውሃ ስጠኝ እያልኩ እግዚአብሔርን ለመለመን ነበር አላቸው የሆነውን ነገር ያዩት እነዚያ እንግዶችም በሆነው ነገር እጅግ በጣም ተገረሙ ተገርመውም እግዚአብሔርን አመሰገኑ አባ ሙሴ ፀሊም ከረጅም ጊዜ በኋላ ከመሰረቱት ከጴጥራ ገዳም አረጋውያን አባቶች ጋር ሆነው ወደ አባ መቃርስ ገዳም በሄዱ ጊዜ አባ መቃርስ በመንፈስ ቅዱስ ተገልጦላቸው ከእናንተ ውስጥ የሰማዕትነት ክብር ያለው አንድ ሰው አያለው በማለት ለአባ ሙሴ ፀሊም ስለተዘጋጀው የሰማዕትነት ክብር አስቀድሞ ትንቢት ተናገር አባ ሙሴ ፀሊምን ይህንን ሲሰሙ አባቴ ሆይ እኔ እሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብለው መለሱ። በብሉይ ኪዳን በሰይፍ የገደለ በሰይፍ ይሞት፣ ዓይን ያጠፋ ዓይኑ ይጥፋ የሚል አንድ ሰው በሰራው ወንጀል መጠን እንዲቀጣ የሚያስገድድ ሕግ ነበርና፣ አባ ሙሴ ፀሊም ለገዳማዊ ህይወት ከመብቃታቸው በፊት ሰዎችን በሰይፍ ሲያጠፉ እንደነበሩት ሁሉ እሳቸውም በሰይፍ ለመሞት መዘጋጀታቸውን ሲገልጹ አባቴ ሆይ እኔ እሆናለሁ። በሰይፍ የገደለ በሰይፍ ይገደል የሚል ጽሑፍ አለና ብሏል። ይህም በንጹህ ልቦናቸው ወደ እግዚአብሔር መመለሳቸውን የሚያመለክት ንግግር ነው። ከዚህም በኋላ አባ ሙሴ በፍጹም ትጋትና ተጋድሎ ኖሩ። በአንድ ዕለትም ያገኙትን ሁሉ በሰይፍ የሚገድሉ የበርበር ሰዎች ወደ በዓታቸው መጡ። አባ ሙሴም አብረዋቸው የነበሩትን መነኩሳት መሸሽ የሚፈልግ ይሽሽ አሏቸው። እነርሱም አባታችን አንተስ አትሸሽምን ብለው ጠየቋል። እርሳቸውም እኔ በሰይፍ የገደለ በሰይፍ ይገደላል ስለሚለው እግዚአብሔር ቃል እነሆ ይህችን ቀን ለብዙ ዘመናት ስጠባበቃት ኖሬያለሁ በማለት ለሰማዕትነት መዘጋጀታቸውን ነገሯቸው። ይህን ቃል እየተነጋገሩ ሳሉ የበርበር ሰዎች ከበዓታቸው ቸው ገብተው በሰይፍ ቆርጠው ገደሏቸው። ከእርሳቸውም ጋር ሰባት መነኮሳት በሰማዕትነት ሞቱ። በዚህ ሁኔታ ውስጥ አንደኛው መነኩሴ ከምንጣፍ ውስጥ ተሰውረው ከቆዩ በኋላ በእጁ አክሊል የያዘ የእግዚአብሔር መላክ ቆሞ ሲጠባበቅ በተመለከቱ ጊዜ ከተሰወሩበት በመውጣት የሰማዕትነት አክሊል ተቀብሏል። በዚህ ጊዜ የአባ መቀርስ ከእናንተ ውስጥ የሰማዕትነት ክብር ያለው አንድ ሰው አያለው በማለት የተናገሩት ትንቢት ደረሰ። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው ሲል ቅዱስ ጳውሎስ የተናገረው ኃይለ ቃልም በአባ ሙሴ ተጋድሎ ተፈጸመ። የአባ ሙሴ ጸሊም ስጋም ባስቄጥስ ገዳም ደርምስ በተባለ ቦታ እንደሚገኝ ከእርሱም ብዙ ድንቆችና ተአምራት እንደሚታዩ በመጽሐፈ ስንክሳር ተገልጿል። በክህደት በኑፋቄ እንደዚሁም በኃጢአት ምክንያት እግዚአብሔር እቅፍር ቀን የምንኖር ክርስቲያኖችም ከሃዲ፣ ሰውን ገዳይ፣ ቀማኛ፣ ዘማዊ የነበረውን ሰው ወደ አሚነ እግዚአብሔርና ወደ ገቢረ ጽድቅ በመለወጥ ደጋባት መምህር የሚያጸናና ስርዓትን የሚሰራ ካህን፣ እንደዚሁም ሰማዕት ለመሆን ያበቃቸውን በተጨማሪም በሁሉም አብያተ ክርስቲያናት ዘንድ ስሙ ለዘላለም እንዲጠራ ያደረገችውን የንሳን ኃይል በማስተዋል ዛሬውኑ ወደ እግዚአብሔር እንመለስ። አጥያታችንን ይቅር ይለን ዘንድም ዘወትር እንማጸን። እግዚአብሔር እስከ ሺህ ድረስ በቸርነት የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል አምላክ ነውና፣ እግዚአብሔር ምስጋና ይሁን። እኛንም በአባ ሙሴ ፀሊምና በሰማዕታት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር። ለዘላ አሜን